ይረኛ በየነ ይባላል። ከሸገር ሲቲ ከኩራጅዳ ክፍለ ከተማ ነው የመጣሁት። ከተማይቷ ደግሞ በጣም ውቦና አለች። በየመግቢያው ላይ ደግሞ በጣም ቀባበላቸው በጣም የሚያስደስት፣ በጣም ደስ ብለን እያከበርን ነው። ገና እየገባን ነው። ዶክተር ፈየራቱ ለሳ ይባላል። የመጣሁት ከጅማ ነው። ጅማ ነው የሚሰራው። ኢሬቻ ለኔ ሶስተኛ ጊዜ ነው። አቀባበሉ በጣም ደስ ይላል። መግቢያ ላይም አዲስ አበባ ላይም ጥሩ አቀባበል ነው የተደረገልን። ሁሉም በድማቁ ባህሉን እያከበረ ነው እና የማህበረሰቡን አቀባበል እኛ ብቻ ሳይሆን ደግሞ ሌሎች ማህበረሰብ አቀባበል በጣም ነው ደስ ምለው ደስ ብሎኛል። እኔ በኔ በኩል ስሜ ቡዳ አባላለሁ ከባቱ ነው መጣ አቀባበሉ በጣም ደስ ይላል። በጣም ነው ደስ ያለን ከትላንት ጀምሮ ደስ ይላል እያለን ነው አለ ሰለፍን አሁንም ስንመጣ ደስ ይላል። በጣም በጣም ነው ደስ የሚል ነዚህ ዜኑ ባላለው የመጣሁት ከጅማ ነው። የቢሾፍቱን ለማክበር ነው የመጣሁት። ድባቡ በጣም ደስ ይላል። ዛሬ ዋዜማ እዚህ አዲስ አበባ አክብረን ወደዚህ የመጣንበት ሰላም ነው። መንገዱ ያለው ድባብ ደስ ይላል። የአዲስ አበባን ኢሬቻን አክብረን ወደዚህ እየገባን ነው። እንደሚታዩ በጣም ደስ ይላል። እጅግ በጣም በቃ እኔ እንጃ የመጀመሪያ ነው በእርግጥ አቀባበሉ ደግሞ በጣም ደስ የሚለው ብቻ እውነት በጣም ነው የወደድኩትኝ። ከተማዋ ደስ ትላለች። በእርግጥ ዱሮም በደንብ ነው የማውቃት። አሁን እጅግ በጣም ደስ ይላል። የቢሾፍቱ ያለው አቀባበል በጣም ቆንጆ ነው። ከመጀመሪያ ከደህንነቱ ጀምሮ ፎሌው ተሰባስቦ ወጣቱ ከጸጥታ ዘርፉ ጋር በመተባበር እያደረጉ ያሉት ለጸጥታው የሰጡት ቦታ በጣም ደስ የሚል ነው እና አቀባበላቸው በጣም ጥሩ ነው።